ቁልፉን ስጪን። በኋላ ያው ለምን ጠፍቷል የሚለውን አውቃላችሁ። ረጅም ጊዜ ሆኖኛል፣ ሀያ ዓመት ሆኖኛል። የመጀመሪያው ሙዚቃ ከሰራ እና አዲስ ሙዚቃ ለመስራት ስናስብ ረጅም ጊዜ በጣም ከሙዚቃው በመራቃችን ምክንያት አዲስ የምንሰራው ሙዚቃ ሁለት ዳይሬክሽን እንዲኖረው ፈልገናል። ሁለት አቅጣጫ እንዲይዝ ማለት ነው። እሱም አንደኛው ይህን ያክል ጊዜ ስንቆይና ያንን አልበም ስንሰራ ወጣት የነበረ ሰው አሁን ነው ሌላ ህይወት ህይወቱ ተቀይሮ ሌላ ላይፍ ስታይል ውስጥ ስለሚሆን እሱን የሚወክል ደግሞ በተለያየ ስራ ያው ብዙ ቦታ የሄጃለሁ እና ዓለምን ስዞር የላነጅብና በየቦታው ሚት የማደርጋቸው አድናቂዎች በጣም ሎያል የሆኑ ፋኖች ለአስር አመት ለአስራ አምስት ዓመት ሙዚቄን የሰሙ አዲስ ሙዚቃ መቼ የምታወጣው እያሉ ሁሌ የአንገብጋቢ የሆነ ጥያቄ የሚጠይቁ በጣም እውነት ሎያል የሆኑ አድናቂዎች እንዳሉኝ አምናለሁ፣ እና እነሱን የሚወክል አንድ ሙዚቃ እንዳልበም እንዲኖረን እንፈልጋለን። ስለዚህ ውሃ ያልነው ለስለስ ያለ ነው። መልእክቱም የቤተሰብ የፍቅር የሆነ ያንን ትውልድ የሚወክል አንድ አልበም አለን። ሁለተኛው ደግሞ በዚህ ሃያ አመት ውስጥ ብዙ ነገር ተፈጥሯል። ብዙ አዲስ ነገር ተፈጥሮ ብዙ አዲስ ነገር ሞቷል ወይም ቀጥሏል እና ስለዚህ አዲሱን ትውልድ የሚወክል እሳት የምንለው ደግሞ እንደዚህ ሀይ ኤነርጂ ያለው ሙዚቃ ሞቅ ያለ ሙዚቃ ያለው አንድ አልበም አብሮታ አለ ማለት ነው። ስለዚህ ውሃና እሳት ሁለት አይነት አቅጣጫዎች ያሏቸው ሁለት አልበሞች ናቸው ማለት ነው። ይህን አልበም ለመስራት ያው ዞሮ ዞሮ ጆኒ ግጥሙንም ጻፈው፣ ዜማውንም ጻፈው፣ ቅንብሩንም ሲባል ይነው ሁሉንም ነገር እኔ የሰራውት ነገር ይመስላል እና ስቲል ብዙ ሙዚቀኞች ብዙ ትላልቅ ባለሙያዎች ኢትዮጵያ ውስጥ ያሉ፣ ከኢትዮጵያ ውጭም ያሉ በጣም ፕሮፌሽናል እዚህ ሙያ ውስጥ ረጅም ጊዜ ያጠፉ፣ ለእኛ ደግሞ ትምህርትም እንዲሆነን ይሄን ሂደት ያደረጉን በጣም ትላልቅ ሰዎች ተካፍለዋል። በዚህም አጋጣሚ እነሱን ማመስገን እፈልጋለሁ ግን በመጀመሪያ እዚህ ኮላቦሬሽን ላይ አብረውኝ እዚህ ስራ ላይ አብረው ኮላብሬት ያደረጉት አብረውኝ ከእኔ ጋር በጥምር እየሰሩትን አርቲስቶች ማድነቅ ማመስገን እፈልጋለሁ። እሱም ከዮሐና መጀመር እፈልጋለሁ። ዮሐና እኔ ቤት የመጣው እኔ ጋር የተገናኘው የዛሬ አላውቅ አስር ዓመት ቁጥሮች ላይ ጥሩ አይደለውም፣ ግን አስር ዓመት ይመስለኛል እና ያኔ የሌላ አርቲስቶችን ሙዚቃዎች እየሰራ ነበር ማውቀው በጣም ውስጡ የሬጌ ፍቅር ያለው በጣም የሚገርም ወጣት ነበረ። ዛሬ ደግሞ የዚህ ልጅ አይናችን ስር እንዴት አድጎ እንዳደገ ደግሞ አይተናል። በጣም ትልቅ ግዙፍ የሙዚቃ ሰው ሆኗል። ስለዚህ ከሱ ጋር የሰራነው ሙዚቃ ያኔ አብረን የሰራነው ስራ ያኔ ሀሳቡን የጀመርነው ስራ ነው ማለት ነው እና እያየንም ደግሞ ሌላ ሰው ሌላ ትልቅ የሬጌ አርቲስት ሲፈጠር አይተናል ማለት ነው። እና በዚህ አጋጣሚ ዮሐናን ማመስገን እንፈልጋለሁ። ልጅ ሚካኤልም ደግሞ እንደዚሁ ከእሱም ጋር ረጅም ጊዜ ትውቅ ነበር። በጣም ረጅም ትውቅ፣ ሁሌም አብረን መስራት እንፈልጋለን። ይሄ ደግሞ አጋጣሚውን ሰጥቶን እዚህ ላይ አብረን ልንሰራ ችለናል። ናቲም ያው ጓደኞቼ ናቸው ሁሉም ታውቃላችሁ። ናቲም፣ ኤደን አኩ። ከዛ በላይ ደግሞ ጋሽባታ ገብረ ህይወት ትልቅ ሌጀንድ አርቲስት ናቸው። በእሳቸው ሰዓት ዘመናዊ ሙዚቃን እንደው የፈጠሩ እንበላቸው ወይም ደግሞ እዛ ሲፈጠር በጣም ዋና ተዋና የሆኑ አርቲስት ነበሩ እና ሁሌ ከሳቸው ጋር መስራት እፈልግ ነበረ። ይሄ ደግሞ እድሉ ሰጥቶኛል። ስለዚህ ጋሽባታ ገብረ ህይወት እነዚህ ኢትዮጵያ አርቲስቶችን የያዘ ፕሮጀክት ነው። ከዛ ውጭ በሚክሲንግ እና በማስተሪንግ እጃችሁ ላይ የፕሬስ ኪት ይደርሳቸዋልና እዛ ላይ ብዙ መረጃ ይኖራል። በዛ በማስተሪንግ እና በመሳሰሉት ነገሮች በጣም ብዙ ሙዚቀኞች ተሳትፈዋል። ይህ አልበም መስከረም ሀያ አንድ እንግዲህ ከነጎዳያ ማለት ኑሮ ለህዝብ ይቀርባል። ሙዚቃ ቪዲዮ ጠይቀኛል። ዘመኑ የቪዲዮ ነው ብለሃል። ዘመኑ የቪዲዮ አይደለም እውነቱን ለመናገር ዘመኑ እንደው ቪዲዮችን ቪዲዮ ላይ ትልቅ አቅም አለማውጣት በሆነች በተለያየ በተለያየ ማይም አድርጎ ምናልባት ሙዚቃን ላይ ከበር አድርጎ እንደዚህ መስራት ሊሆን ይችላል እና የመሳሰሉት ናቸው። እንደውም አሁን ዘመኑ የበለጠ የሚያበረታታው ግን እኔ ያው ሽማግሌ ነኝ እንደምታወቁኝ ከዛኛው ትውልድ ነኝ። ስለዚህ የሚሰማው ነገር የሚታይ ነገር ቢኖረው ጥሩ ነው ብዬ አምናለው ማለት ነው እና ዘመኑ እንደዛ እንድናደርግ ባይገፋፋንም ሙዚቃ ግን መሰረታዊ ነገር እንደሆነ እናውቃለን፣ ቪዲዮ እንደሚያስፈልገው ማለት ነው። ስለዚህ ስድስት የሙዚቃ ቪዲዮዎችን ሰርተናል። ግን ዛሬ ስለ ውሃና ሳት ስለ አልበሙ ነው ማውራት የምንፈልገው። ቪዲዮ እራሱ እንችለው ምናልባት አስራ አምስት ቀን በኋላ የመጀመሪያው ቪዲዮ ብናስተዋወቅ ይሆናል ማለት ነው። እናንተ እንድታጣጥሙ የምንፈልገው ዛሬ ሙዚቃውን ነው ማለት ነው እና ብዙ ነገር ልንጭንባቸው አንፈልግም። ግን ቪዲዮዎች እንደዚህ ተዘጋጅተናል፣ የምንለቃቸው ቪዲዮዎች ይኖራሉ። አዎ። አዲስ መንገድ ዲጂታል መንገድ ነው። ይሄ ሰዓት ብለኛ ልክ ነው። እንደው ዛሬ የቆመን ወደኋላ ስንመለስ ያኔም ሆነን ኮምፕሌን እናደርግ ነበር። ያው ሲዲ ኮፒ ተደረገ እንደዚህ እያለን ማለት ነው። ግን ዛሬ ደግሞ ሆነን ወደኋላ ስናይ ያው የበለጠ የባሰ አብሶ ለፈጣሪው አዎ ስራዎች፣ ይሄ ኦንላይን ነገር የበለጠ ስራዎች ለህዝብ እንዲቀርቡ ቀላል መንገድ ሆኗል። ግን ደግሞ በዛው ልክ ደግሞ አርቲስቶች ከስራቸው የሚጠቀሙበትን ነገር በደንብ አርጎ የያዘ መንገድ ስላልሆነ የበለጠ እነዚህ አዲስ መንገዶች በበረከቱ ቁጥር አርቲስቱም ደግሞ የሰራበትን የልፋቱን የሚያጣበትን ነገርም ይፈጥራሉ ማለት ነው። እና ዞሮ ዞሮ ግን ባለው ነገር ነው የምንጠቀመው። ምንም አረግ አንችልም። ስለዚህ ባሉት መንገዶች በሙሉ እንዲገኝ እናደርጋለን። አውታር ለጊዜው ዝግጁ ስላልሆነ አውታር ላይ አይኖርም፣ ግን ኤኒ ታይም ዝግጁ ሆኖ አፕሊኬሽን አዘጋጅቶ በሚወጣበት ጊዜ ኦፍኮርስ ሙዚቃ ያወታ ላይ ይኖራል ማለት ነው። ሁለቱ አልበም ሲባል ልዩነት አለው ወይ ብለሽ ጠይቀሽናል። አዎ ሁለት የተለያዩ ኢነርጂዎች ናቸው። እንዳልኩት የእኛ ጊዜ ሰዎች እንደ እኔ እንደ አዳነ ሸምገል ያሉ ሰዎች ውሃ የሚለውን ሙዚቃ እንዲሰሙ እንጋብዛለን። ምክንያቱም እንዳልኩት በመልእክቱ በሙዚቃ ቀንብሩ ትንሽ ያንን እድሜ ያንን ጊዜ ይወክላል ብለን ስለምናስብ ማለት ነው። ሁለተኛው ደግሞ እንደዚህ ለወጣቱ ትውልድ አስበን የሰራ ነው ነው። ስለዚህ ሁለት ቅርጽ አለው አልበሙ ማለት ነው። ከአድናቂ የምትጠብቃል የሚለው ቁጭ ብሎ ሙዚቃውን እንዲኮመኩ የምጠብቀውስ ያው እኔም እንደ አንድ የሙዚቃ አፍቃሪ እንደ አንድ ሬጌ አፍቃሪ ኢትዮጵያ ውስጥ ማንኛውም ሬጌ አርቲስት ሙዚቃ ሲያወጣ የግዴታ ቤቴ ሊኖር ይገባል ብዬ አምናለው ማለት ነው። ለመርዳት አይደለም ራሴን ለመርዳት ሙዚቃውን ስለምሆን ሙዚቃ ለመስማት ማለት ነው እና ስለዚህ ይሄም የኔም አድናቂዎች ይሄን ሙዚቃ የሚጣፍጥ ነገር ሆኖ እንደሚያገኙት አምናለሁ። ስለዚህ እንዲዝናኑ እንደሚዝናኑ ኤክስፔክት አደርጋለሁ። ስለ ራስ ባንድ ያወራ ነው። አንዳንዴ ባንድ መፍጠሩ ወጉ ምናምን ነው፣ ደስ ይላል። የራሱ ባንድ አለው ምናምን ግን ዞሮ ዞሮ ዴሊቨር ስናደረግ በትክክል የማይሆን ከሆነ ያ ምንም ዲሲፕሊን ከሌለ ስርዓት ከሌለ እና በጣም ታይት የሆነ ነገር አድናቂ ጋር ማናደርስ ከሆነ የራስ ባንድ መፍጠሩ ብዙ አስፈላጊ ላይሆን ይችላል። ግን ዞሮ ዞሮ ለስራዎቻችን አንድ ባንድ ፎርም አድርገን የምንሰራ ይሆናል ማለት ነው። የሬጌ ፌስቲቫሉን እንዳልከው ኦፍኮርስ እድሉን እስከዛሬ ድረስ እድሉን ስናገኝ እንደተገኘ ነው። አሁንም እድሉን ስናገኝ የምንገኝበት ይመስላል ማለት ነው። ጄያር ከተራራ ምን ልዩነት አለው? ጄያር ያው ተራራውን ወጥቶ ነው በፊት በዛ ሰዓት ጂአር ሊሰራ ያሰብናቸው ናቸው። ትናንሽ ነገሮች ነበሩ። ከኢቨንት ጋር የተገናኘ ብዙ ስራዎች በዛ ላይ ሰርተናል። ግን አሁን ደግሞ ይሄኛው ሙዚቃ የበለጠ አንድ አቅጣጫን ይዞ እዛ ላይ ነው በደንብ በአቅሙን አጎወዱቶ ለመስራት ስለሆነ ተራራ ነው። ለሰማይ አልምን ተራራ ላይ እናርፋለን የሚለው አስቡት። በዛ መንገድ ነው ስሙን የፈጠር ነው ማለት ነው። ዘመኑ አፍሮቢት ነው የሚለው ለእኔ እኔ ጆሮ የለኝ ሬጌም ባልነበረ ጊዜ ሬጌ ሰርቻለሁ። ሬጌ አርቲስት ስለሆን የቻልኩት ሙዚቃውን ስለምወደው። ስለዚህ አፍሮቢት መጥቶ አፍሮቢት ይሞታል፣ ሌላ ሙዚቃ ይመጣል፣ ሌላ ሙዚቃ ይሞታል። ግን መልእክቴን ለህዝቤ ለማስተላለፍ ሬጌን እመርጣለሁ። ትክክለኛ ልቤንን ቆስቁሶ ትክክለኛ መልእክቴን ስሜቴን የሚገልጽልኝ ሬጌ ነው ብያምናለሁ። እና የሙዚቃዎች መምጣት መቀየር እና የጊዜዎች መለዋወጥ ይሄን አላማዬን አይገድበኝም ብያምናለሁ።